ሲያስተውሉም ትልልቆች ናቸው። ማስተዋል የላቸውም። በሚቆርቡ ሰዓት ቁጭ ብለው ሰውን ይሰድባሉ። የልጅ ልጅ ያዩ ሰዎች እዚህ ጋር መጡ ላይ የኔ ስልክ ነው ብለው ሰውን ይሳደባሉ። እናት ደግሞ እነዚህ ልጆች ለእነሱ ታናሽ እህታቸው ወይም ደግሞ ልጃቸው ነው የሚሆኑት። ማርያም፣ እኮ ለምን ይሰድባሉ? ለምንድን ነው የሚሳደቡት? እኔ በቃ ችግሩ እሱን ብቻ እንፈልገው። ለምንድን ነው ስድቡ ውስጥ ምን አስፈለገ? ስድብ ከፈለጋችሁ ከወደዳችሁ ተከተሉ። ካልወደዳችሁ ደግሞ ስክሮል ማድረግ አለ፣ አሳልፉት። ካልወደዳችሁ አሳልፉት። ደግሞ ከተመቻቹ ይሁንና ካልተመቻቹደሞያለትማልስድብቻነውያኮ አስተያየት ደግሞ ከስድብ ነፃ የሆነ እንዲህ ብታደርጉ እንደዚህ፣ ለሰው የሚያስተምር ይሄ ይሄ ነው ለሰው የሚያስተምር ነገር አይደለም ብሎ መጽሐፍ ስድብ፣ አንቺ እንደዚህ፣ አንተ እንደዚህ፣ አንቺ እንደዚህ፣ አንተ ምን አመጣው ይሄንን ጭንቅላታቸው እንደዛ ያስቡ። እንደዛ ቢያስቡ ኖሮ አይሰሩም ረነኝ ምን ይገባቸዋል። ደንዝዘው ቀርተዋል እኮ በሮዝ ጭንቅላታቸው ተደፍነው ደንዝዘዋል እኮ እንደዛ እንደ ትላንትና እንደ ማን ነው የሚባለው ልጅ ይሄ ማን ነው ምንቴ የሚባለው እንደ ምንቴ ደንዝዘው ቀርተዋል። ምንቴም እኮ ደንዝዘዋል። ምንቴ እኮ ደንዝዟል። እሱ የት እንዳለም ራሱ ገና ነው የሚነቃው ከእንቅልፉ። ተኝቷል ማለት ነው፣ እሱ ይራመዳል ሰውነቱ እንጂ የሚሄደው። እሱ የት እንዳለ ራሱ አያውቅም። ራሱን እሱ ምንድን ነው የት ነው የሚናገረውን እንኳን አያውቅም እኮ ደንዝዟል። ከላስ ይህ ሙስተሽፋ ያስፈልገዋል። ያው በቁም ይሞታል እንዴ መሞታለ እንዴ? እንዴ እያወሩ መሞታለ እንዴ? አይቻለሁ እኔ ምንቴ እያወራ ይሞታል። እያወራ እንዴ ያንቀላፋል ማለት እኮ ነው። በጋ ሲበዛ አገር ቤት ያለ ዝናብ ካልመጣ ከብዶች እንደዚህ አይ ጉዴ ፈላ። እኔ እኮ ግርም ይለኛል ይቅርታ እያለ ይቅርታ፣ እኔ ይቅርታ፣ እሺ እያለ ከዛ ነገር አይወጣም። ይቅርታው ለምንድን ነው ሲባል ይቅርታው እናንተን እኔ ስላስቀየምኳችሁ ነው። ምንድን ነው ያስቀየምከው? ያስቀየምክበት መብቴው ምንድን ነው? እኛ ስለመብቴው እንጂ ይቅርታ የምንቀበለው እኛ ምንም አላደረክንም። ኧረ ይሄ ግግም ያለ ሰው በኢየሱስ ስም። ደግሞ መግቢያ ላይ ቁጥ ቅብ ላይ ነው ያወጣ ከሆነ እየመታኝ ሱ ነው ነነ አዎ፣ ለምን አንተ ተመተህ ታዲያ ለምን ይቅርታ ትጠይቃለህ? ምክንያትህን አውቀው ይቅርታ ካልጠየቅ፣ አንተ የተመተህ አንተ ለምንድን ነው ይቅርታ የምትጠይቀው? ገገሞች እኮ ናቸው እነዚህም። እኮ አንዳንድ በጎች አንዳንድ እንትኖችም እኮ እንደሱ ናቸው። ግግም ብለው አንድ ነገር ላይ ግግም ብለው የቀሩት በቃ ማሰብ የተሳናቸው ለዛ እኮ ነው። አየሽ አንድ ሰው ከገገመ አይምሮ፣ በቃ አንድ ነገርን ብቻ ካስብ እንደዛ ነው በቃ የሚሳደቡትም እንደዛ ናቸው፣ ገግመዋል። በቃ እነሱ እኮ አይደሉም፣ እነሱ እኮ ሞተዋል። በስንትና አፋቸው ብቻ ነው የሚናገረው። እጃቸው ይጽፋል፣ አፋቸው ይናገራል፣ በምሩዝ ይበላል፣ ጭንቅላት ይደፈናል። መስሚያቸው ጆሯቸውም ተደፍነዋል። በቃ እንደሱ ናቸው፣ ሞተዋል በቁማቸው። አትሳደቡ ሰው ሁ ትነውእሱ መዘይሚ ኮ እኔ ምክንያቱን ነው የምፈልገው። ምክንያቱን የሚሳደቡበት ምክንያት ወይስ ይሄ እንደዚህ አላደረገችኝ፣ እንደዚህ አለችኝ፣ እንዲህ አለኝ እንዲህ ብሎኝ ነው የምሰድበው፣ እንዲህ ብላኝ ነው የምሰድበው የሚለው ምክንያቱን ብቻ ነው የምፈልገው። ምክንያት ሳይኖር ያለ ምክንያት ሰው ይሄ ምንቴ፣ እንኳን አፈቀርኩ ብሎ ነው ፍቅረኛ አደርጋታለሁ፣ የራሴ አደርጋታለሁ፣ አይሚን የእጅ ያደርጋታለ ይላል። አይሚን እንጃ፣ እሱ እያነሳ የሚያስቀምጣ እቃ ከሆነች እኛ አናቅም። እኛ ሰው ናትን እንደዚህ ትራመዳለች ምናምን፣ እቃ አደለችም። ግን እንደ ምንቴ ናቸው እነሱ። በራሳቸው ገግመዋል፣ በቃ የላቸውም አእምሮ የሚባል ነገር፣ ማሰብ ተስኗቸዋል። አይ እኔ ደግሞ መጫምቴ ነው ያረክ ይችላል። ያረኩ ነው እንጂ ትንሽ ጃጃለና፣ ከዛ በኋላ ይቅርታ ብሎ ይወጣል። ታያለሽ? እኔም እኮ ትላንትና እኮ የመጨረሻውን ይቅርታ ሊል ነው መስሎኝ በየነ እኮ። ሀይሚ ደግሞ እንዲላልኩ ትላንትና ሀይሚ በሰራችሁ ነገር ላይ ትክክል አይደለችም። ምን አገባ አንተ፣ ትክክል ሆነች አልሆነች ሆነች ያገባሃል? ጅላው እንደ ልጁ ግን በኢየሱስ ስም እንዴ! ሰራችሁላት፣ ትክክል አይደለችም አው ይላል እኮ ትክክል አይደለችም። ያሁን በብሩክና በሶማሊያ ያለው ነገር ትክክል አይደለም። ፈራጅም ሆነ አፍካሪም ሆነ ስንቱን ስንቱ ነው ነው ትችለዋለ እሱማ እያለ እኮ የምደግፉኝ ሰዎች እያለ ሁሌ እያሞገስ አይደል የምደግፉኝ ሰዎች

እነዚህ ልጆች በመሃል የሚገባ ሰው ማንንም ማንንም አላደርግም። ማንንም ሰላማዊ ሰው ፍቅር የሆነ ሰው ፍቅር ነው። እዚህ የቲክቶክ ላይ ራሱ ታውቂያለሽ። እኔ እኔ ለምሳሌ ፎሎ የሚያደርጉኝን ገብቼ አይቼ ነው ፎሎባክ ማደርገው፣ ዝም ብሎ ሰው አላደርግም። የዛን ጊዜ ማለት እንደዛ የተጠልፉ ሁለት ወሮች ይጣሉ የነበረው የዛን ጊዜ ዘድ ይረጫል ጥሩ ነገር ስለማያስተምረው አልፈልግም። ሰው ጥሩ ነገር የሚያስብ እየሆነ ነገር ኮሽ ሲል በቃ ወደ ቦታቸው። ያው እኮ ምን ይባላል ያው እኮ ትያቸው ቅዘናሞች፣ ይቅዘኑ እዚህ ሚዲያ የኔ ነው ብለው ቲክቶክ የኔ ነው ብለው ይቅዘኑ። ቅዘናሞች ዝም ብለው ነው የሚቀዝኑት። ዝም ብሎ ነው የሚያሩት፣ በሬ ወለድ ዝም ብሎ ወሬ ላይክ እና ፎሎ እንትን ለማለት ዝም ብለው ነው ያቸው። እኔ ግን እነሱን ሰድባቸዋለሁ ማለት የሚናገሯቸው የሚሰድቧቸው ሰድባለሁ። እኔም በቤት ግን እነሱን ማንንም እንዲለካ አልፈልግም። ሁለቱን በፍቅር ወዳቸዋለሁ። በፍቅር ነው ማያቸው። እነሱን የሚሰድቡትን ደግሞ ማንም ይሁን የማንም የማንም አይመለከተኝም። ምን አገባኛል? ከንፈር ይበላሉ ገና